እስካሁን ጥርጣሬ ነበር። አሁን ግን አንቺ እንዳደረግሽ ደርሽበታለሁ። ምኑን? ህፃኗ አንቺ ጋ እንዳለች አረጋግጫለሁ። ስለዚህ እዚህ ቤት እንድታመጫ ትፈልጋለህ? አይነት ከሆነ ግን እውነቱ ወጥቼ ነው ለሁሉም ሰው ምናገረው። ኧረ በለው አንተ፣ በጣም ፈራሁ። ሂድ ወፋሳት፣ ቀድም ነገራቸው። ው ሊሳሩ፣ እየዋሾሽ ወይም ደግሞ አንቺን ለማስፈራራት እየሞከርክ አደሎሚሽ። በጣም ብዙ ማስረጃ አለሁ። አንተ ከሀዲ፣ ጭራሽ እንደ ንጹህ ሰው እኔን ልተወሳኝ ትፈልጋለህ? ብሽቅ ው ልሽ። እኔ ሴጣን ባርሽት እዛው ተይው። እሺ ውሻ ነው። እሺ አንተን ከምንም አንስቼ ለዚህ ባበቃው፣ መልሳን ይኖጋል ከሀዲ ሰው ሊሳሩ እኔ ካጠፋው እኔ በፈለግሽው ነገር መቅጣት ይቻለሽ። ግን እቺ ምንም ማጠቅ ዶዳ ጻለሽ ታያት እኔ ስላልወለድኩኝ ነው አይደል? አፍም ሞልታ ስለ ህይወት ልጅ ስትከራከር ትንሽ አይከብድም? ሳሚና ሳሮን ከፍተኛ የሆነ ንትርግ ውስጥ ገብተዋል። የህይወትን ልጅ አንቺ እንደደበቅሻ ታውቀናል፣ ልጅቷ አንድ ነገር ትሁንና ወዮልሽ እያላት ነው ሳሚ። ሳሮንም እንዴት በእኔ ላይ ከህይወት ጋራ እንዲህ አይነት ግንኙነት ልጅ መሰረቶች አላችሁ። ስለ ልጅቷ ምንም ማድረግ እችላለሁ፣ አይመለከትህም። በምን ሞራል ነው የምጠይቀኝ? እያለች ከፍተኛ የሆነ ጭቅጭቅ ውስጥ ገብተዋል። ሩትም ወደ እነ ሳሮን ቤት የመጣችበትን አላማ ለሚኬ ሁሉንም በግልጽ ነግረዋለች። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ባለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም የህይወት መንገድ ክፍል አርባ አራትን የምናይ ይሆናል። ሩት ወደ ውጭ በምትወጣበት ሰዓት ሚኪ እየተከታተላት ስለነበር ለምንድን ነው የምትከታተለኝ? የመጣውስ ውጭ ለመውጣት ነው ወይስ ሆን አላማለህ አለችው። ሚኪም ቀድሞ ፍቅረኛው ስለነበረች አሁንም ፍቅሩን እያስታወሰ እኔ ገፍቸው ወደ ውጭ መሄድ አስቧል በዩ አላት። ሩትም ስለዚህ ርዕስ እንዳይነሳባትና ሁለተኛ በዚህ ጉዳይ እንዳይጨቃጨቁ እየነገረችው ነበር። ወይ ምን አስገዳጅ ነገር ቢገጥምሽ ነው እህት መስለሽ የገባሽው? ህይወት እህታቸው እንደሆነች እየታወቃላት ለምንስ ህይወት እህታቸው እንደሆነች ተናግረሽ አትገላገይም? አንቺስ እስከ መቼ ነው በዚህ የምትቀጤው? እያላት ነው። ምኬ ይህንን ማድረግ አልችልም፣ እዚህ ቤት የገባሁበት አላማ ለማንም የማትናገር ከሆነ እነግርሃለሁ በማለት ሚኪም ለማንም እንደማይናገር ቃል ገባላት እሷም የህቷ ልጅ እንደታገተና ሳሮን ወደ ውጭ ልትሸጠው እንደሆነ ለእሱ ስትልም ወደዚህ ቤት በሳሚ አማካኝነት እህታቸው መስላ እንደገባች ገባች እየነገረችው ነበር ሮንን በመቅረብ መረጃዎችን ለመሰብሰብ ብታስብም ይህ ነገር ቀላል እንዳልሆነ ለሚኪ እየነገረችው ነበር ነገር ግን እንደምንም ብዬ የቴ ልጅ ከታገተበት እንዲለቀቅ አድርጌያለሁ። በኋላ ደግሞ የህይወት ልጅ መታገቷን ስሰማ ይህን ነገር በሚስጥር ይዤ እስከ መጨረሻው መከታተል ነበረብኝ። ለዚህ ነው ያልተናገርኩት አለችው። በዚህን ጊዜ ልቡ ተነካሚኬ አቀፋትም። ሩትም ለምን ግን አልተገረምክም አለችው። የገባሽበት አላማ እኔም ገምቼ ነበር አላት። ሩትም የሳሮን ክፋት እንዴት አወቅ? የሰፈራችን ፌመስ ሴት ጠንካራ እያልክ ስታወድሳታል ነበር አለችው። ለማንኛውም ስለዚህ ጉዳይ ማውራት ይኖርብናል። ራስሽን ሲኦል ውስጥ ነው የከተትሽው አላት። ለዚህ ነበር ያልነገርኩህ አለች ሩት። ኪም እንደዚህ ስትሆኝ ማየት አልፈልግም። ችግር ውስጥ ነሽ፣ ባክሽን ራስሽን አድኝ እያላት ነበረ። ከዚህ በኋላ የት ወጣሽ የት ገባሽ እንዳትለይ በማለት ገፍትራው ነበር የገባቸው ወይም እሷ እኮ ድርቅ ካለች አትመለስም እያለ እየተጨናነቀ ነበር። ሳሮን ስልክ ተደውሎባታል። ይህ ስልክ እህታችሁን አገኛችኋት ወይ የሚል ነው። ታዲያ መገናኘት እንዳለባቸውም እየነገራት ነው። እህታችን አግኝተናታል የኔና ያንተ መገናኘት ያስፈልጋል ወይ አስፈላጊ እንደሆነም ነግሯት ስልኩን ዘግተዋለች። ታዲያ ማን የደወለውን እኮ ይሰማዎች ነው እያላት ነው ዳዊት ሳሮንም ስለ ጠፋችሁ እህታችሁ መረጃ አለኝ እንገናኝና ነግርሻለው እያለኝ ነው። ምን ፈልጎ ይሆን? ምናልባት ሰው የሆን ከተገናኘን በኋላ የማውቀው ይሆናል አለች። ሳሮንም ታዲያ እንደዚ አይነት መረጃ ለዳዊትም ይደርሰው እንደነበር እየነገራት ነው። ወዲያውንም የቦታውን አድራሻ ልከውላት አሁን መሄድ ይኖርብኛል በማለት ተነስታ ወደ ውጭ ወጥታለች። ከወደ ውጭ በሚገባበት ሰዓት ዳዊት ደውሎለት እንደነበር ና ስልኩ ለምን እንደማይሰራ እየጠይቀው ነበረ ሚም የነበረበት ሰፈር መብራት ጠፍቶ ስልኩ ቻርጅ እንደዘጋበት እየነገረው ነበረ። ሚኪም ቀጠለ አገራችን ኢትዮጵያ መብራት ለኬንያ መሸጧን ሰምቼ በጣም ደስ ብሎ ነበረ። ታዲያ ወደ አሁኑ ደስታዬን ሳልጨርስ መብራት አልጠፋ መሰላችሁ። ህይወትም በዚህ ተማረህ እንዳይሆን ውጭ ሀገር መሄድ ያሰብከው እያለችው ነበር። ህይወትም ዳዊት፣ ለመጀመሪያ ጊዜ ብፈልግህ እንዴት ስልክ ዘጋ አለችው። ምላስ ጨምረሻል ሰሞኑን ደግሞ ምን ሆነሽ ነው በማለት ይነቅፋታል። ሕይወትም እንዴህ ሳሚ ድረስ አላወራም ነበር እንዴ አለችው አሁን ላይ ቤት ውስጥ የተቀመጡ ሶስት ወንዶች በሕይወት ምክንያት መሳፈት ጀምረዋል ሚኪ ፓስፖርት አውጭ እያላት ነው እሷም ፍላጎት እንደሌላት ብትናገርም ዳዊት ይህ ጥያቄው ሰላም ነስቶታል ለምን እንድፈለግ የምን ፓስፖርት ነው አለ ዳዊት ሳሚ ደግሞ ምናልባትም ዲቪ ከደረሳት ሞልቶ ሚስት አድርጎ ሊወስዳት ይሆናል ይለዋል ኪም የዳዊት ቁጣ ከምን እንደመነጨ እየጠየቀው ነበረ። ኃይለኛ ፎንቃ ገብቶለታል አለ ሳሚ። ዳዊት ፎንቃ አለ ማን ነው? ዳዊት አያፈቅርም ያለህ አለች ህይወትም። ለነገሩ እኮ ያፍራል አሁንም ህይወቱ ውስጥ ምንም አይነት ሴት የለችም አለች ህይወትም። ታዲያ አንዳንድ ነገር ሲያወሩ ሶስት ወንዶች ወደ ጭቅጭቅ አምርተዋል። ዳዊት ህይወትን ስለሚወዳት የቅናት ስሜት ይሰማዋል። ሳሚንም ሆነ ሚኪን ሁለታቸውንም ነው የሚጣላቸው። ታዲያ በንግግራቸው መካከል ሁሉንም በቁጣ ነበር ሲመልስ የነበረው። በመጨረሻም ተናዶ ወደ ውስጥ ሲገባ ዳዊት ህይወትን እንደሚወዳት ሳሚ ነግሮታል። ይህም ሊታሰብ አይችልም በጣም ከባድ ነው እያለ ነበረ ከተቀመጠበት ተነስቶ የገባው። ምክንያቱም ሁሉንም ጠንቅቆ ስለሚያውቅ በእህትና በወንድ መካከል የፍቅር ግንኙነት እንዳይጀመርም ፈራቻ ስለነበረው አሮን ሩት እህቴ እንደሆነች አውቅያለው፣ ከዚህ በኋላ ሌላ እህት የማይታሰብ ነው እያለች ብቻዋን በሀሳብ ተውጣለች። በዚህ ሁኔታ እያለች ሳሚ ይመጣና ከሱቁ ቃ እንዳስገባበትና ሩት እንደማትፈልገው እየነገራት ነበረ። እንዴት ገንዘብ ሳት ጠይቀኛለችው ማንኛውም፣ አሁን ስለዚህ ጉዳይ አልነበርም ለአወራሽ የመጣሁት። የህይወትን ልጅ አንቺ እንደደበቅሻት በማስረጃ ደርሼበታለሁ። ልጅቷን ወደዚህ መልሻት አይሆንም ካልሽ ግን ሁሉንም አውጥቼ ነው የምዘረግፈው አላት። የዚህን ጊዜ በጣም ተናደደ። ጭራሽ ደግሞ ስለ ህይወት ልጅ ታነሳብኛለህ፣ እኔ ከመሬት አንስቼ ሰው ባደረግኩህ፣ አንተ ከሃዲ ነህ፣ ወጋህኝ እያለች ታሚንም በጥፊ መታችው። አፍህም ሞልተህ ስለ ህይወት ልጅ ስታወራ አታፍርም ወይ? ያለችው ስለዚህ ይቅርታ ጠይቃለሁ፣ ህፃኗ ግን ምንም ነገር አታውቅም አለ። እሷም ከሃዲናት፣ ለስራችሁ ዋጋችሁ ነው የምሰጣችሁ እያለች መዛት ጀመረች። ይቅርታ እንድጠይቅ እንኳን ጊዜ አልሰጠሽኝም አላት። አሮንም በጭቅጭቁ አቀጠለችበት። ምናልባትም በዚህ ከቀጠለ ልጅቷን በህይወት አታገኛትም ስትል ነበር የዛተችው። ዛሬ ላይ ሳሚ በጣም መራርና አባትነት ስሜቱም እየተሰማው ይመስላል። ልጅቷ ላይ አንዲት ጭረት ይኑርና ወዮልሽ ሲል ነበር የዛተባት። እሷም አንተን ያገባውበት ቀን የተረገመ ይሁን፣ በምን ቀን አገኘሁ እያለች እየተማረረች ነበር ሮንም አበደች። ራሷን መቆጣጠር የማትችልበት ደረጃ ደርሳ ነበረ። ቀርቦም ሊያባብላት ቢሞክር ህይወትን በነካበት እጇ እንዳትነካኝ እያለች ነበረ፣ ክፍሉንም ለቆላት እንዲወጣ እየጮኸችበት። ዳዊት ከህይወት የፍቅር ስሜት ተሰምቶታል። እንዴት እንደሚነግራት ግን በጣም እየተጨናነቀ ነው። አትጨናነቅ ወይ ንገረኝ እያለች እየተጠባበቀች ቢሆንም እሱ ግን ሊነግራት በጣም ፍርሃት ውስጥ ነው። አጠማኝ እስኪ ውሃ ላምጣ ብሎ ሊነሳ ነበር። ይህን ማን ያመጣል ይሄን እንዴ አለች። ህይወትም ተነሳች። ታዲያ እሱ አንገቱን ደፍቶ እየተከዘ እና እንዴት መናገር እንዳለበት እንደከበደው ብቻውን እያወራ ነበር። ዳዊት ድፈር፣ ለምን ትፈራለህ እያለ ከራሱ ጋር እየተነጋገረ ነበር መቶም ዳዊት ምን ነው በሰላም አይደለም እንዴ ለምንድ ነው ተጨናነቀው እያለው ቢሆንም እዚህ ቤት ግን ለአንድ ደቂቃ እንኳን በሰላም ማውረት አይቻልም ማለት ነው አንተ ብቻ ነበር የቀረው ይኸው መተህ ጀመርከኝ አለው ምን ነው ልውጣ እንዲ አለው ለምን መጣህ ለምን ትሄዳለህ አለ ህይወትም ውሃውን ለዳዊት ሰጠችው። ውሃውን ከጠጣ በኋላ ምልት ነግሬ ነበር እያለች እየተጠባበቀች ሳለ ወደ ውጭ አየር ተቀብዬ መምጣት አለብኝ ብሎ ተነስቶ ሄዷል። የሁለታቸውን ሁኔታ ሲመለከት የቆየው ሚኪም አጓጉል ሰዓት መጣሁ ልውጣ መስል አለ። አይ እረ ምንም አዲስ ነገር የምናወረው የለም ከአንተ የምንደብቀው ሚስጥር አይኖረንም። የዳዊት ሁኔታ ግራጋባት ያጋባት ህይወትም ልጁ ምን ሆኖ ነው እያለች ከራሷ ጋር እየተነጋገረች ነበር። ሳሚ ሚኪ የለበሰው ሹራብ ጥርጣሬ ውስጥ አስገብቶታል። ዳዊት የታገተ ጊዜ ጭንብል ለብሶ ይህን የጠቆመኝ ዳዊት የታገተበትን አለ። እንዴት ታግተህ ነበር እንዴ? አለ። ብቻ እዚህ ቤት ለመቆየት ያብቃህ እንጂ ብዙ ነገር ታያለህ። ኪም እንደዚ አይነት ነገር ግን በጣም ነው የሚመቸኝ አለ። እገታቁ ቀላል አይደለም። ውሃ የለ፣ ምግብ የለ። በዛ ላይ ደግሞ አንዳንዴም አንድ ድብደብ አለ አለው። ይህ ሁሉ አድርገውሃል? አይኔ እንኳን በስተት ያዙኝ ነው የሚመስለኝ። ብቻ ሳሚ መጥቶ እስከሚያስለቅቀኝ ድረስ አንድም ነገር አልደረሰብኝም ማለት። ወንዶች በሰላም የጀመሩት ወሬ በጭቅጭቅ ነውና የሚቋጨው ንግግራቸው ወደ ጭቅጭቅ አምርቷል። ሮን ወደ ቢሮዋ በምትገባበት ሰዓት በወረቀት የተጻፈ መርከባዳነ ከባዳነ የሚል አግኝታለች። በጣምን የተደናገጠችው ይህን ወረቀት አንስታም፣ እንዴት ሊሆን ቻለ? ቢሮ ድረስ እንዴት እንደዚህ ተቀመጠ? አሁኑኑ የቢሮ ቁልፍ ይቀየር እያለች ነው። ሮንም ይህን ወረቀት ይዛ ወደ ቤት ትመለሳለች። ሳሚ በር ላይ ሆኖ እየጠበቃት ነው። ልጅቷን ብዬ ሲሄድ እሷ ያለችበት ቦታ ይህን ወረቀት ብቻ ነው ያገኘት። ፈጣሪያ ለመነኝ ሄች ነበር እያለች እየማለች እየነገረችው ነው። ሳሚም በንዴት ወረቀቱን ቀማትና ተመለከተው። ሩንም አላውቅም ብቻ የሆነ ሰው ገንዘብ ሰጥተው እኔን እንዲከዱኝ አድርገውኛል አለች። ግን ችግር ውስጥ እንዳንገባ አለችው። አንቺ ግን ሁልጊዜ ስለ ራስሽ ብቻ ነው እንደምታስበው። ህጻኑ አደጋ ላይ ናት። አያገባኝም። ይህንን የልባችሁን ክፋት አይቶ ይኸው እድል ከእናንተ በኩል አይደለችም አለችው። ሳሚም ልጅቷን ልታመጭ ኮ ነው ቃል ገባሽ እያላት ነው ሮንም ልጅቷ የለችም ጠፍታለች እያልኩ እኮ ነው አትሰማም እንዴ? ከዚህ በኋላ አይመለከተኝም፣ ከደሙ ንጹህ ነኝ፣ ምን አገባኝ እያለች ነው። እርግጥ የልጅ ነገር ስሜቱ ከባድ እንደሚሆን መገመት አያቅተኝም ብላ ትታው ትሄዳለች። ሳሚም አሁን በየት ብዬ ህጻኗን ልፈልጋት፣ አንድ ቀን እንኳን ደህና ነገር ሳሰሪ ይኸው አረጀሽ እያለ ነበር ብቻውን። ቷ ልጅ ከእገታ ያስለቀቀች ጀግናዋ ሩትም ስራ ላይ ናት። አሁንም የህይወትን ልጅ አሸሸቻት እሷ ነበረች። ከዚህ በፊት በጨለማ ይዛት እንደሸሸች እና ታክሲም እየጠበቀች እንደነበረ እናስታውሳለን። ከዚህ በኋላ ልጅና እናት የሚገናኙበት ቀን ሩቅ አይሆንም ብለን ተስፋ እናደርጋለን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ የዛሬው የህይወት መንገድ ክፍል 44 ይህን ይመስላል።